እስክብር ይሁንልህ። በጣም ብዙዎች ኃይል እየተቀበሉ ነው። የደከሙ እየበረቱ ነው። የወደቁ እግዚአብሔር እያነሳቸው ነው። ያዘኑ እየተጽናኑ ነው። ራፓሻ ካታና፣ በሽታ የሚበላ እሳት፣ እርግማን የሚበላ እሳት፣ ጨለማን የሚሰብር እሳት፣ እሳት ራፓሻ ቀንበር እየተሰበረ ነው። እሳት፣ እሳት፣ እሳት። ዓይን ጨፈን፣ ቀኝ እጆች፣ እነሱ ከፍ አርጉ። እጆቻችሁ ሶስት ጊዜ እስኪ እሳት በሉ። ድገሙና በሉ። የመጨረሻ በሉ። ኢየሱስ በሉ። እስኪ ኢየሱስ በሉ። ኢየሱስ በሉ። ኢየሱስ በሉ። ዛሬ በሉ። እስኪ ስውር ስራት ከላይ ላይ ሰበረ፣ ሰበረ ሰበረ እሳት ማራካሳታ መከራ እየተሰበረ ነው። እንቆቅልሽ እየተሰበረ ነው። ሃሌሉያ። አንዳንዶች መልእክት እየተቀበሉ እያየሁ ነው። ወደ አንዳንዶች የእግዚአብሔር ድምፅ እየፈሰሰ ያለው የሚገርም ነገር እዚህ አደባባይ እየሆነ ነው። ከሰው አእምሮ በላይ የው። እዛ ጋር ማራካታ ድምፅ እየሰሙ እጅ ነሳ፣ ሺ ቀኝ እጅ ነሳ ዛሬ በሉ ስውር ስራት ከህይወቴ ላይ ከትምህርቴ ላይ ተሰበረ። ሰው እንዳይሆኑ ትምህርታቸው ላይ የተረገሙ ወጣቶች እያየሁ ነው። የተደገመባቸው ወጣቶች እያየሁ ነው። ሰው እንዳይሆኑ የሂሳብ ደብተር ላይ፣ የእንግሊዘኛ ደብተር ላይ፣ አንዳንዶች ጠጉራቸው ላይ፣ አንዳንዶች የጠጡት ነገር ላይ የተደገመባቸው ሰዎች እያየሁ ነው። የጨለማ መናፍስት ኃይል የታሰሩ የድግምት ኃይል፣ ሶስት ጊዜ እስኪ ወደቀ በሉ፣ ድገሙና በሉ፣ የመጨረሻ ጸጥ በሉ። ውጣ፣ ደብተሯ ላይ የተደገምክ አው አምጣው፣ ውጣ፣ አምጣው፣ አምጣው፣ ውጣ፣ ውጣ፣ ደብተር ላይ የተደገመ ውጣ፣ እየጮውክ ውጣ የሂሳብ ደብተሯ ላይ ውጣ! እዛ ጋ አምሯ ላይ የተደገመ ወደቀ፣ ወደቀ። ውጣ በጌታ በኢየሱስም ውጣው! ደብተሩ ላይ የተደገመ አውጣው፣ ውጣ! የድግምት ኃይል ውሰዷቸው፣ ውሰዷቸው፣ ውጡ በጌታ በኢየሱስም። እየተሰበሩ ነው። አስተናጋጆች ፍጠኑ! ውጣ በጌታ በኢየሱስም። አንዲት ወጣት ተደገመባት፣ አሳብዳታል። ውጣ፣ ናውጣ፣ ውጣ! ወንዱ ላይ ው ወደቀ ወደቀ አስኬድ እስኪ ኢየሱስ በሉ። ድገምና በል እባክህን፣ ድገምና በል እስኪ። ሌላ አንድ ወጣት ወንድ ላይ የሂሳብ ደብተሩ ላይ ተደገመበት። አእምሮን ይዞታል። ከቤተሰብ ጋር ያጋጨዋል። ያንከራትቶ ይፈልጋል። ውጣ፣ ውጣ፣ ውጣ። ሌላ አንድ ሴት አለች፣ ጸጉሯ ላይ ተደገመ። ውጣ። አንዴ እስኪ በኢየሱስ ስም በሉ። ድገምና በል አወደቀ ክብር አምጡ፣ ክብር አምጡ። ውጣ እየጮክ ውጣ ውጣ። ሻካፓያ ሌላ ሌላ ሴት አለች። በውስጥ ጨርቋ ላይ መስከረም አንድ ላይ አስደገሙባት። መስከረም አንድ ላይ ተደገመባት። መስከረም ወር ላይ እንዳታገባ አልፋኝ እንዳትሄድ ብላ በቅባትና በውስጥ ጨርቋ አሰራችባት። ከዛን ጊዜ ጀምሮ ሞገስ ከላዋ ላይ ሄደ። በራሷ ታፍራለች ትሸማቀቃለች ውጣ ውጣ አታገባም ይላል መንፈሱ እኔ እያለሁ አታገባም ይላል አዎ ወደቀ ያው ክብር አምጣ ስ ማስተር ጂሰስ ውጣ ውጣ ታገባለች ይሳካላታል አንድ ሴት አለች ሆዷ ላይ በምግብ ነው የደገሙባት ሆዷ ላይ ይገለባበጣል በሽተኛ አርጓታል። አንዳንዴ ረጅም ወር ያስተኛታል። ሆዷ ላይ ገለባበጣል። የበላችው አይስማማትም። ቤቷን እዘጋዋለሁ፣ ልጆቿን እበትናለሁ ይላል መንፈሱ። ይፈርድባታል። ሆዷ ላይ ነው ያለው። ውጣ። በኢየሱስም አንዴ እስኪ በኢየሱስም በሉ። በኢየሱስም ስም ውጣ። ጁና፣ ይኸው ይሄ ነው እኮ እዚህ ጋር ነው ወደቀ። አምጣው፣ አምጣው ላይ የጡክ እሱ መንፈስ መንፈስ ነው። አምጣው አምጣሁ ማራሻ ካፓ አምጣ የጮክ ውጣ። ሌላ አንድ ሴት አለች። ውሰዱት። ነጠላዋ ላይን የተደገመው በቀን ሀንድ ዳቧ በሏት። ነጠሏ ላይ ተደገመ። አውሽኝ ብላ ነጠላዋ ላይ ደግማ። ውሰደው። ነጠላ ላይ የተደገመው አንዴ እስኪ በኢየሱስ በልሁ። ድገምና በል እባክህን፣ የመጨረሻ በል እስኪ አትለፍ ይለኛል። ወደቀ ወደቀ፣ ያድናል። ወደቀ ወደቀ። ክብር አምጡ። የስ ሃሌሉያ። ሽንት ስትሸና የሚያስምጥ አንዳንዴ እንደ ቢጫ አንዳንዴ ደም ሆኖ የሚወርድብ በእድሜ ብዙ ያለት ከእድሜ ጋር ያልተያዘ ፊኛህ ላይ እንደ እጢ የሚመስል ነገር ቢጫ የሆነ ነገር አያለው ፊኛህ ላይ

ጓሮ ላይ አዳልጦሽ ወጥቀሽ ስላዳለጠሽ ጉልበትሽ ይታመማል። አዳልጦሽ ስለወደቅሽ ሳይሆን ጓሮሽ ላይ ድግምት ተቀብሮ ያለው ቀኝ ጉልበትሽ ይታመማል። አንቺ እናት፣ የሰራዊት ጌታ እግዚአብሔር አጥንቶችሽ በዘይት ሲነካቸው ያለው አጥንቶችሽ በዘይት ሲነኩ ያለው አሁን ፈትሺ፣ የእግዚአብሔር ቅባት በላይሽ ላይ ፈሰሰ ፈሰሰ ጓሮ ላይ አዳልጧት ወጥቃ ወደቀ። ይኸው ቅባት ወደቀባት። እስኪ ፋው ስበሉ፣ እስኪ ድጋቡና፣ ፋው ስበሉ፣ ድጋቡና፣ እስኪ ፋው ስበሉ፣ ድጋቡና፣ እስኪ ፋው ስበሉ። ሚገርም ነው፣ ሚገርም ነው፣ ሚገርም ነው። ከከተማ ከመጣችሁት መካከል የዚሁ አካባቢ ከሆናችሁ መካከል ወጣት ሰው ከመቀመጫ ትንሽ ከፍ ብሎ ወገብ ስቃይ ያለብ ሰው ያለው ሩቅ ሆነህ ስማ። እዚህ ጉባኤ ላይ ሁን አላቅም። የሰራዊት ጌታ እግዚአብሔር ከከባድ የወገብ ህመም ከዚህ ሰዓት ጀምሮ ሲገላግል ያለሁ ሲገላግል ያለሁ ሲገላግል ያለሁ። አንድ ሚበሉ ባካችሁ፣ አሜን። አንተ ሰው ከወገብ ህመም የተነሳ አንዳንዴ እግር ይደነዝዛል፣ አይታዘዝም፣ ፍጥነት የለውም። እግዚአብሔር እንደዚህ ያለ ይሄንን መከራ ሽባል ያረገ ያለ መከራ ከላይ ላይ ተሰበረ ይለኛል፣ ተሰበረ ይለኛል፣ ተሰበረ ይለኛል። እልልታ ጨብጨባ፣ ክብር ሃሌሉያ፣ ክብር ለስሙ ይሁን ለዘላለም ለዚህ ለእግዚአብሔር ሰው፣ እግዚአብሔር አምላክ ዘመኑን እንዲባርከን ጸን እንባርከው፣ እጅ ዘርጉና በደንብ ባርኮት፣ እዚህ ደግማችሁ ባርኮታ፣ ሃሌሉያ